ለፕሬዚዳንት ኢሳያስ ያልታሰበ ጉድ ከአማራው ተሰምቷል። ለትግል በረሃ ከወረደበት ጊዜ አንስቶ ጸረ አማራ ተረክት በማራመድ የሚታወቀው ሻቢያ ትናንት መንግስት ባዘጋጀው ፋኖን አውጋጅ ሰልፍ ላይ ሳይጠበቅ ስሙ ተነስቷል። ከባህር ዳር ኤርትራን የተመለከተው ጉድ እያነጋገረ ሲሆን የአራት ኪሎና ዳሎን አሁናዊ የውጥረት መጠን ያሳየ ሆኗል። ለመሆኑ ከባህር ዳር ኤርትራን በተመለከተ የተሰማው ድምፅ ምንድን ነው? ዝርዝሩን ይዘናል። በሌላ መረጃችን ደግሞ ዛላምበሳ ላይ ኤርትራ ወታደር ተኩስ ከፍቶ ንጹሃንን ገደለ። የኤርትራ ወታደር የፈጸመው ግድያ በህወሓት ሻዕቢያ ጥምረት ላይ ጥቁር ነጥብ ጥሏል። ሳምንታት በፊት የህዝብ ለህዝብ ግንኙነት ተጀመረ በተባለበት ዛላምበሳ የኤርትራ ወታደር የፈጸመው ጥቃት በአካባቢው ቁጣ መቀስቀሱ ተነግሯል። ትሰሙታላችሁ። የዓለም ባንክ የጠቅላይ ሚኒስትር አብይ አህመድን ንግግር ውድቅ ያደረገ ሪፖርት አወጣ። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ታምራዊ ለውጥ እየተካሄደ ነው ብለው ነበር። የዓለም ባንክ በበኩሉ አዲስ ባወጣው ሪፖርቱ የኢትዮጵያን ድህነት በከፍተኛ ደረጃ እያደገባቸው ካሉ አገራት መካከል አንዷ መሆኗን ይፋ አድርጓል። ሪፖርቱ ኤርትራን በተመለከተም ሰፊ ማብራሪያ አውጥቷል። በዝርዝር ትሰሙታላችሁ። ኢራን ዛተች፣ አሜሪካን አስጠነቀቀች።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 ሁለት ቤት ለገዛ አንድ ቤት በነፃ ይህ ዕድል እንዳያመልጦ 40% በሶስት አመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 ዕድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል በ8% ቅድመ ክፍያ ብቻ ማለትም ከ488000 ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ ቤቶችን በሚፈልጉት የካሬ አማራጭ ማግኘት ይችላሉ ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ ይደውሉ። ለፕሬዚዳንት ኢሳያስ ያልታሰበ ጉድ ከአማራው ተሰምቷል። ለትግል በረሃ ከወረደበት ጊዜ አንስቶ ጸረ አማራ ትረክት በማራመድ የሚታወቀው ሻቢያ ትናንት መንግስት ባዘጋጀው ፋኖን አውጋዥ ሰልፍ ላይ ሳይጠበቅ ስሙ ተነስቷል። ከባህር ዳር ኤርትራን የተመለከተው ጉድ እያነጋገረ ሲሆን የአራት ኪሎና ዳሉ አሁናዊ የውጥረት መጠን ያሳየም ሆኗል። በአማራ ክልል አዲስ ዘመቻ በታወጀበትና ኢትዮ ኤርትራ ትኩሳት ከአሁን አሁን ገነፈለ በሚባልበት በዚህ ወቅት በአማራ ክልል የተለያዩ ከተሞች መንግስታዊ ሰልፎች በትናንትና ዕለት መደረጉ ይታወቃል። በሰልፉ ላይ ፋኖን የሚያወግዙና ህግ ማስከበሩ እንዲቀጥል የሚማጸኑ ድምፆች መስተጋባታቸውን ከመንግስት ዜና ማሰራጫዎች መመልከት ተችሏል ተችሏል ። ሆኖም በዚህ ፋኖን ለማውገዝ በተጠራው ሰልፍ ላይ አንድ ያልተጠበቀና ያልታሰበ ጉዳይ ተሰምቷል። ይኸውም ኤርትራን የተመለከተው ነው። ፋኖን በሚያወግዘው ሰልፍ ላይ የኤርትራ ስም መነሳቱ ግርምትን ፈጥሯል። በትናንትናው ዕለት ሰልፍ ከተደረገባቸው የአማራ ከተሞች መሀል ባህር ዳር አንዷ ናት። ኢትዮጵያ ቴሌቪዥን በከተማዋ ተደርጓል የተባለውን ሰልፍ በተመለከተ በሰራው ዘገባ ሰልፈኞቹ የውጭ ወራሪና የውስጥ ባንዳዎችን መንግስት አንድ ሊላቸው ይገባል የሚል መልእክት አስተላለፉ ሲል ዘግቧል። የዘገባው መረዳት እንደተቻለው የውስጥ ባንዳዎች የተባሉት እንደ ፋኖ ያሉ ታጣቂ ኃይሎች ሲሆኑ የውጭ ወራሪ ተብሎ የተጠቀሰው አካል ግን የኤርትራን መንግሥት ሊሆን እንደሚችል አንዳንድ ወገኖች ግምታቸውን አስቀምጠዋል። በአሁኑ ወቅት ኢትዮጵያ ከኤርትራ ውጭ ከሌላ ሀገር ጋር ፍጥጫ ውስጥ አይደለችም። ይህን ተከትሎም በኢትዮጵያ ቴሌቪዥን ዘገባ የውጭ ኃይል ተብሎ የተጠቀሰው ኃይል የሻቢያው አገዛዝን ለመጥቀስ ታልሞ ሊሆን እንደሚችል እየተነገረ ነው። በትናንቱ ሰልፍ ላይ አሁንም የተለያዩ ሀሳቦች እየተንሸራሸሩ ነው። መንግሥት ኮሚኒኬሽን ባወጣው መግለጫ ህዝቡ በሚሻው ልክ በአማራ ክልል ሰላም አልተረጋገጠም ብሏል። ሆኖም ከሶስት ሳምንት በፊት የሰላም ሚኒስትሩ ሁሉም የአማራ ክልል ዞኖች በጣም ሰላም ናቸው ሲሉ መናገራቸው ይታወሳል። የፌዴራል መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ በክልሉ አንጻራዊ ሰላም ቢሰፍንም ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም፣ የዜጎች እንቅስቃሴ ከገታና ዘራፋ ስጋት በምልአት አልተላቀቀም ሲል ገልጿል። የነገ ሀገር ተረካቢዎች በተሟላ መልኩ ወደ ትምህርት ቤት ገበታ አልተመለሱም፣ ያለው መግለጫውም የልማት እንቅስቃሴዎች ህዝብና መንግስት በሚሽቱ ልክ እንዲፋጠኑም ምቹ ድባብ አልሰፈነም ብሏል። በዚህም ምክንያት ህዝቡ ብሶቱን ለመንግስት ጎላ አድርጎ ለማሰማት በተለያዩ ከተሞች ሰላማዊ ሰልፎችን አካሄዷል ሲል ለተካሄዱት ሰላማዊ ሰልፎቹ ምክንያቱን አስታውቋል። ዛላምበሳ ላይ የኤርትራ ወታደር ተኩስ ከፍቶ ንጹሐንን ገደለም። የኤርትራ ወታደር የተፈጸመው ግድያ በህወሓት ሻቢያ ጥምረት ላይ ጥቁር ነጥብ ጥሏል። ከሳምንታት በፊት የህዝብ ለህዝብ ግንኙነት ተጀመረ በተባለበት ዛላምበሳ የኤርትራ ወታደር የፈጸመው ጥቃት በአካባቢው ቁጣ መቀስቀሱም ተነግሯል። ሳምንታት በፊት ያለ ፌዴራል መንግስት እውቅና በኤርትራ ድንበር የህዝብ ለህዝብ ግንኙነት መጀመሩንና ድንበሩ መከፈቱን የሚገልጽ መረጃ ሲሰራጭ ነበር። ያለ አራት ኪሎ ቅና የድንበሩ መከፈት ያስነሳው አቧራ ሳይሰክን የኤርትራ ጦር ቁጣ ቀስቃሽ ጥቃቶችን በትግራይ ተወላጆች ላይ እየፈጸመ ነው። ከሰሞኑም አንድ የኤርትራ ወታደር በዛላምበሳ ተኩስ ከፍቶ የትግራይ ተወላጆችን ገድሏል። ግድያው በአካባቢው ቁጣ ከመቀስቀሱ ባለፈ ጽምዶ በሚል በሚጠራው የሻቢያ ህዋት ትኩስ ፍቅር ላይ ቀዝቃዛ ውሃ የቸለሰ ሆኗል። ሰባት እና ሻቢያ የጀመሩት ጽምዶ የተሰኘው ወዳጅነት ውሎ ሳያድር በድንበር ከተማዋ ዛላምበሳ የኤርትራ ወታደሮች ሰላማዊ ሰዎች ላይ ጥቃት መፈጸማቸው ቁጣ ቀስቅሷል። አንድ ሰክሮ ነበር የተባለ የኤርትራ ወታደር በከተማዋ በፈጸመው ጥቃት አንድ ሰው ተገድሏል። ጥቃቱ የተፈጸመው ሁለት የኤርትራ ወታደሮች በዛላምበሳ ከተማ ሲጠጡ ቆይተው ወደ ካምፓቸው በመመለስ ላይ ሳሉ ነው ተብሏል። የጥቃቱ መነሻ የጠጡ ወታደሮች ወደ ካምፓቸው ሲመለሱ ሲጫወቱ መንገድ ላይ ያገኟቸውን ህጻናትን መተናኮላቸው መሆኑ ታውቋል። ከሁለቱ ወታደሮች መካከል አንዱ ህፃኑን መተናኮሉን ተከትሎ በቅርብ ርቀት ላይ የነበረው አንድ አባት ለምን ልጁን እንደመታበት ወታደሩን ይጠይቀዋል። በስካር ውስጥ የነበረው የኤርትራ ወታደር ለምን ታናግረኛለህ በሚል በወገብ የታጠቀውን ሽጉጥ አውጥቶ እንደተኮሰበት ተገልጿል። ለህፃን ልጁ መከታ ሊሆን ከሰከሩት የኤርትራ ወታደሮች ጋር የተጋፈጠው አባት በሽጉጥ ከተመታ በኋላ ወዲያውኑ ህይወቱ አልፏል። የሟቹ ባለቤት አይኗ እያየም የወደቀውን ባለቤቷን ለማንሳት እየጮኸች ስትቀርብ የሰከረው የኤርትራ ወታደር እሷንም ተኩሶ እንደመታት ከስፍራው የወጡ መረጃዎች ያመላክታሉ። ባለቤቷን ለማንሳት በጮኸት አጅባ ስትሮወጥ በሽጉጥ የተመታቸው ናት። የደረሰባት ጉዳት ለሞት የማያደርስ መሆኑን ተገልጿል። የሰከረው ወታደር አብሮ በነበረው ሌላኛው የኤርትራ ወታደር ባይገላገል ተጨማሪ ጉዳት ለማድረስ ሲንቀሳቀስ ነበር ተብሏል። በድንበር አካባቢ በሚገኙ ትግራይና የኤርትራ ሕዝብ መካከል እርቅ ሰላም ወርዷል በተባለ ማግስት በዛላምበሳ የተፈጸመው ጥቃት ከባድ ድንጋጤ መፍጠሩ ተሰምቷል። ከጥቃቱ በኋላ የከተማዋ ሕዝብ ከፍተኛ ድንጋጤና ቁጣ ውስጥ መግባቱን የተገለጸ ሲሆን በሕዋትና ሻቢያ ግንኙነት ላይ ጥያቄ አስነስቷል። በተለይ በህዋት በኩል በተሰለፉ የእንቅስቃሴው ደጋፊዎች ጽምዶ የተባለው ጥምረት ሰላማዊ ሰዎችን በአደባባይ ለማጥቃት የተጠነሰሰ ነው ወይ ያስባለ ሆኗል። በእንቅስቃሴው ተቃዋሚ የትግራይ ኃይሎች በኩል ደግሞ ቀድሞውንም ህዋትና ሻቢያ የጀመሩት ጥምረት የተቀደሰ አልነበረም በሚል ተቃውሟቸውን አጠናክረው ለመቀጠል እየተጠቀሙበት ነው። ይሁን እንጂ የኤርትራ ወታደር ድርጊት ጽምዶ የተሰኘውን የሁለቱን ኃይሎች ግንኙነት ሊያኮላሽ የሚችልበት እድል ጠባብ ነው። በትግራይ ኃይሎች በኩል ጉዳዩ መነጋገሪያ አጀንዳ ቢሆንም፣ በአንጻሩ ጽምዶ የተሰኘው እንቅስቃሴ አቀንቃኝ የሻቢያ ሰዎች በኩል ክስተቱን በዝምታ አልፈውታል። የዓለም ባንክ የጠቅላይ ሚኒስትር አብይ አህመድን ንግግር ውድቅ ያደረገ ሪፖርት አወጣ። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ታምራዊ ለውጥ እየተካሄደ ነው ብሎ ነበር። የዓለም ባንክ በበኩሉ አዲስ ባወጣው ሪፖርቱ ኢትዮጵያን ድህነት በከፍተኛ ደረጃ እያደገባቸው ካሉ አገራት መካከል አንዷ መሆኗን ይፋ አድርጓል። ሪፖርቱ ኤርትራን በተመለከተም ሰፊ ማብራሪያ አውጥቷል። ዓለም ባንክ ኢትዮጵያ ታምራዊ ለውጥ ላይ ናች የሚለውን የጠቅላይ ሚኒስትር አብይ አህመድን ንግግር ውድቅ የሚያደርግ አዲስ ሪፖርት ይፋ አድርጓል። ዓለም ባንክ ያወጣው አዲስ ሪፖርት ኢትዮጵያ ድህነት በከፍተኛ ደረጃ እያደግባቸው ካሉ ሀገራት መካከል አንዷ መሆኗን የሚገልጽ ነው። ዓለም ባንክ ኢትዮጵያን ጨምሮም በ39 ኢኮኖሚዎች ግጭትና ለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነት እና አስከፊ ረሃብ መባባሱን ይፋ አድርጓል። ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች ከጎርጎሮሲያውያኑ 2020 ወዲህ በዋና ዋና እድገት ጠቋሚዎች ወደ ኋላ መቅረታቸውን የባንኩ ሪፖርት ያመላክታል። በከፋ የድህነት ወለል ውስጥ ከገቡ 39 ሀገራት መካከል 21 አሁንም ግጭት ወይንም አለመረጋጋት ውስጥ የሚገኙ ናቸው። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን ከፍተኛ የዕዳ ጫና ውስጥ የገባች ተብላ ተመድባለች። ኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያ እና ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ናቸው። ኤርትራ በዓለም ባንክ ደካማ ተብለው ከተመደቡ ሀገራት አንዷ ስትሆን ብሩንዲ፣ ቻድ፣ ሊቢያ እና ዚምባብዌን የመሳሰሉ የአፍሪካ ሀገራት በተመሳሳይ የድህነት ወለል ውስጥ እንደሚገኙ ሪፖርቱ አመላክቷል። ኢትዮጵያ በጥናቱ የትንታኔ መነሻ የተደረገው ከፍተኛ ግጭት የተቀሰቀሰበት የጎርጎረስያውያኑ 22 ነው። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክ እና ጋዛን በመሳሰሉ ደካማና በግጭት የተጎዱ ኢኮኖሚዎች በቅርብ ዓመታት የተከሰቱ እጅግ አስከፊ ግጭቶች በአስር ሺዎች የሚቆጠሩ ሰዎች እንደተገደሉ ጥናቱ አትቷል። ከ2020 ወዲህ ባሉት ዓመታት ግጭቶች ተደጋጋሚና ገዳይ የሆኑ ሲሄዱ ኢትዮጵያን ጨምሮ ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች ከሌሎች አኳያ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የዓለም ባንክ ሪፖርት አመላክቷል። ለሪፖርቱ መሰረት ከ2020 ጀምሮ የነፍስ ወከፍ አጠቃላይ ሀገራዊ ምርት በማደግ ላይ በሚገኙ በሚባሉ ሌሎች ኢኮኖሚዎች በ ነጥብ ዘጠኝ በመቶ ሲያደግ በሌሎች ሀገሮች ግን በአመት በአማካኝ በአንድ ነጥብ ስምንት በመቶ ቀንሷል ግጭት ወይም አለም መረጋጋት በበረታባቸው ሀገራት በዚህ አመት 421 ሚሊዮን ሰዎች በዓለም ባንክ የከፋ ድህነት መገለጫ በሆነው ከ3 ዶላር በታች ዕለታዊ ገቢ ሕይወታቸውን ይገፋሉ ይህ በተቀረው ዓለም ካለው አጠቃላይ ደመር የበለጠ ነው ከዚህ ባሻገር ቁጥሩ በሚቀጥሉት አምስት ዓመታት ወደ 435 ሚሊዮን ያድጋል ተብሎ እንደሚጠበቅ መተንበዩን የዓለም ባንክ ሰነድ አሳይቷል ይህ ማለት በጎርጎሮሳውያኑ 2030 ከዓለም የመጨረሻ ድሆች 60 በመቶ ድርሻ ይይዛል። ኢትዮጵያን ጨምሮ ግጭት ወይንም አለመረጋጋት የሚፈትናቸው አገራት በአማካኝ ከህዝብ ቁጥር እድገት ጋር የሚመጣጠን በቂ የሥራ ዕድል መፍጠር አልቻሉም ተብሏል። ኢራን ዛተች። አሜሪካን፣ አስጠነቀቀች አንድ የኢራን ከፍተኛ ባለስልጣን አሜሪካ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሀሳብ መተው አለባት ሲሉ አስጠንቅቀዋል። በሌላ በኩል አንድ የፔንታጎን ኃላፊ አሜሪካ ኢራን የኒውክለር ጣቢያ ላይ ጥቃት ከመፈጸሙ አስቀድሞ ለኢራን እንዳሳወቀች ይፋ አድርገዋል። አሜሪካ ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሀሳብ መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስትር ለቢቢሲ ተናግረዋል። ምክትል ሚኒስትሩ ማጅድ ታክት የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎች በኩል ለኢራን መግለጹን አስታውቀዋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት ንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥቃቶችን በተመለከተ አቋማቸውን ግልጽ አላደረጉም ብለዋል። ሰኔ 6 2017 ዓ.ም የተጀመረው የእስራኤል ወታደራዊ ዘመቻ ከሁለት ቀን በኋላ በሙስካት ሊካሄድ የታቀደውን ስድስተኛ ዙር በዋናነት ቀጥተኛ ያልሆኑ ንግግሮችን እንዳይካሄደው አድርጓል። አሜሪካ በሦስት የኢራን የኒውክለር ጣቢያዎች ላይ የቦምብ ጥቃት በመፈጸም በእስራኤልና በኢራን ጦርነት ውስጥ በቀጥታ ተሳትፋለች። ኢራን ለሰላማዊ ዓላማዎች ስትል የምትገልጸውን ዩራን የማበልጸግ እቅዷን በተመለከተ በአቋሟ እንደምትጸና የሚናገሩት ታክት ራቫንቺ ተኢራን በድብቅ የኒውክለር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ኢራን ለምታካሄደው ምርመራ መርሃ ግብር የኒውክሌር ቁሳቁስ እንዳታገኝ ተከልክላለች። ስለዚህ በራሳችን አቅም ላይ መተማመን ነበረብን ብለዋል። ደረጃው ውይይት ሊደረግበት ይችላል አቅሙም ውይይት ሊደረግበት ይችላል። ነገር ግን ማበልጸግ የለባችሁም፣ የማበልፀግ ደረጃችሁ ዜሮ መሆን አለበትና በዚህ ካልተስማማችሁ እናፈነዳችኋለን ብሎ መናገር ይህ የጫካ ሕግ ነው ሲሉ የውጭ ጉዳይ ምክትል ሚኒስትሩ ተናግረዋል። እስራኤል ሰኔ 6 ላይ ጥቃቷን የጀመረችው የኢራንን የኒውክሌርና ወታደራዊ ጣቢያዎችን ኢላማ በማድረግ እንዲሁም የሀገሪቱን ወታደራዊ አዛዦችና ሳይንቲስቶችን በመግደል ሲሆን ለዚህም ድርጅቷ ለዚህ ድርጅቷ ያቀረበችው ምክንያት ቴራን የኒውክሌር መሳሪያ ለመገንባት ተቃርባለች የሚል ነበር። ኢራን ለዚህ ምላሽ የሰጠችው እስራኤል ላይ የሚሳይል ጥቃት በመፈጸም ነበር። 12 ቀናት በቆየው በዚህ ግጭት አሜሪካ ፎርዶ፣ ናታንዝና ኢስፋን በተባሉ ሶስት የኢራን የኒውክለር ጣቢያዎች ቦምብ ጥላለች። አሜሪካ ጥቃቶች በኢራን የኒውክለር ፕሮግራም ላይ ምን ያህል ጉዳት እንዳደረሱ ግልጽ አይደለም። ታክት ራቫንቺ ይህንን በተመለከተ ትክክለኛውን ግምገማ መስጠት እንደማይችሉ ተናግረዋል። አንድ የፔንታጎን ከፍተኛ ኃላፊ ደግሞ አሜሪካ የኢራን ኒውክለር ጣቢያ በቢቱቢ ቦምብ ከመደብደቧ ከሰዓታት በፊት ለኢራን አሳውቃ ነበር ሲሉ አዲስ መረጃ አሰምተዋል የቀድሞው የፔንታጎን ረዳት አሜሪካም በኢራን ካካሄደችው ጥቃት ሁለት ሰዓት በፊት ለቴህራን ማስጠንቀቂያ እንደሰጠች ይፋ አድርገዋል ግልጽ ለማድረግ የአሜሪካ መንግሥት የኢራን ኒውክለር ተቋማት ላይ የቦምብ ጥቃት ሲሰነዝር ሊሰነዝር እንደሆነ ከሁለት ሰዓት በፊት ቀድሞ አስጠንቅቋል ሲሉ የቀድሞው የፔንታጎን አማካሪ ጡረተኛ ኮሎኔል ዳግላስ ተናግረዋል